ዛ እንገናኝ ስንት ሰዓት እንደምንሄድ ምናምን ተነጋግረን እንሄድ እሺ እሺ በቃ ቢሮ ከችልል ነበረ ያ በዛሬ ቪዲዮ ጋይዝ እንደ ባለፈው አይነት ቪዲዮ ሆኖ ግን ሞር ደግሞ እንዴት ልበላችሁ፣ ኢንጌጂንግ የሆነ ነገር ልበላችሁ፣ እንደዛ ነገር ነው። ቡና ያስፈልገናል። ያ ቡና መጠጣት አለብን። ግን አንድ የጓደኛ ቤት አለ ቡና ቤት፣ ኮፊሲት ይባላል። ሶ እዛ አንድ እንድንሞክሮ አንተ እንድሞክር የምፈልገው አንድ ቡና አለ ብሎኝ እየሄድኩ ነው። ቡና ቀማሽ ሆኛለሁ መጨረሻ ማለት ነው። ሶ አክቹሊ እነሱ ቤት በጣም አሪፍ ናቸው። ባለፈውም ብዙ አይነት እንጓዝ ኮፊ የሚባሉት ማለት ነው። እንጓዝ ኮፊ በጣም ብዙ አይነት እንትና ፍሌቨር ያላቸውን ቡናዎች ይሰራሉ። ማለትም ቡናው ብቻ ሳይሆን ሌላ ነገሮችን ንጥረ ነገሮችን ይጨምረው የሀበሻ ነገር ማለት ነው። የአገር ውስጥ የሆኑ ንጥረ ነገሮች ጨምረው እንዲጣፍጥ እና እንዲጠነክር ያደርጋሉ ማለት ነው። በጣም አሪፍ የሆነ ቡና ሮስት የሚያደርግ ሰው አላቸው። በገርማቹ እንትኑ ማሽኑ እዛ አጠገባቸው ነው እዛው ከፈለጋችሁ ፈሽቶ ይሰጣችኋል። አንድ ኪሎ የሚችል ግማሽም ኪሎ ማለት ነው። ግን ጠዋት ጠዋት ላይ ዋና ሰውየው ማለት ይሄ የሚቀምመው ሰውዬ መጥቶ ያሳያል፣ ትምህርት ይሰጣል ብሎ ነገር ያደርጋል ማለት ነው። እና ቤቱን እርግጠኛ ቀኑን በሳምንት ዊች ቀን እንደሆነ ባላቅም፣ እሱን አረጋግጬ ይነግራችኋል። የቡና ፍቃሪ ከሆናችሁ ጠዋት ላይ የጠዋት ሰውም ከሆናችሁ እዛ ሄዳችሁ ማየት ይችላላችሁ፣ ሲሰራውም እንዴት መስራት እንደምችሉም እናንተም አሪፍ ቡና ለመሆኑና መሆኑንም እንዴት እንደምንለዩ ሁሉ ነገር ያሳያል ማለት ነው። እና ዛሬ ቀናችን ትንሽ ኮምፕሊኬትድ የሚሆነው አሪፍ ቀን የሚሆነው ወከባም አይበዛውም። አራቱ ስብሰባ ሄዳለን ኮንፈረንስ ሄዳለን እዚህ እንሄዳለን። ከዛ በኋላ ደግሞ ማታ ደግሞ የሚሳኩ ከሆነ ከሚቲንጎች ውስጥ ወደ ፕሮፖዛል ወደ መጻፍ ነው መንገባው ማለት ነው። ፖስብል እንዲሆን ያደረገው የወላችሁ በቀን እኔ ቢያንስ ሁለት ወይ ሶስት እንትን ነበር የሚሄደው ቦታዎች ነው የሚሄደው፣ ማለትም ስብሰባ ራሱ አይደለም ቦታዎች ነው የሚሄደው ማለት ነው እና የውሎ ፖስብል አደረገው ቅዱስ ሁኔታ ነው፣ እና በጣም አሁንም በጣም አመሰግናለሁ። እናም የራሳችሁ መኪና እንድትይዙ አሁንም እነግራችኋለሁ፣ ምክንያቱም አቅም ካላችሁ መኪና መያዝ አዲስ አበባ ውስጥ በጣም በጣም ቀላል ያደርግላችኋል ስራችሁን ማለት ነው

እንዲያየው ሳምፕል ያስቀምጥ። ቅድም ያልኩት አይደለም ሌላ ነው። ሲዳማ ስም ሁሉ ላይ ያየሁት አይደለም። ለሱ ክዳለት ብናሰግር ይህም ነው።

ሲያጋሙ ባህሉ ይሄ ምናምን ስለሚደረግ ሽታው በደም ጎልቶ የሚታየው ሲቃጠል፣ ግን ካፊን ካፓሲቲ ደግሞ እንደዛው ይሞታል። ተነቃቃው ምናምን ተቃጠው ውስጡ ይመራል እንጂ ቡናነቱ ይሞታል።

ሰው የምናደርግ አለ። ሚዲየም አረግና፣ ሚዲየም እና ዳርክ ማን ሰው ሚዲየም